ሰላም ጤና ይስጥልን። በመላው ዓለም የምትገኙ የተወደዳችሁ የሮሃ ቲቪ ተከታታዮች የጥቅምት ስምንት ሁለት ሺ አስራ ስምንት ዓመተ ምሕረት የምሽት ዜናዎችን ይዘንላችሁ ቀርበናል። ፋኖ አበበ ሙላት በአፋ ብሀ ጎጃም እና ወሎ ቀጠና ስር በሚንቀሳቀሱ ሴት ፋኖች ላይ የተፈጸመውን አሰቃቂ የጡት መቁረጥና የግድያ ድርጊት አውግዟል። ዝርዝር መግለጫውን ይዘናል። የአገዛዙ ጦር በጎጃም ቀጠና ንጹሐንን የጨፈጨፈበትን የድሮን ጥቃት ሲፈጽም፣ የፋኖ ኃይሎች ደግሞ ውይይትና ድል ያደረጉበትን ውጊያ ቀጥለዋል። ያው ደ ግንባር መረጃ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 ፋኖ አበበ ሙላት በአፋብሃ ጎጃምና ወሎ ቀጠና ስር በሚንቀሳቀሱ ሴት ፋኖች ላይ የተፈጸመውን አሰቃቂ የጡት መቁረጥና የግድያ ድርጊት አወገዘ። የአማራ ፋኖ ህዝባዊ ድርጅት ምክትል የህዝብ ግንኙነት ኃላፊና የሸዋ ጠቅላይ ግዛት እዝ ፋኖ ህዝብ ግንኙነት ፋኖ አበበ ሙላት በአፋብሃ ጎጃምና ወሎ ቀጠና ሴት ፋኖች ላይ በአገዛዙ የተፈጸመው የጡት መቁረጥ የቆዳ መግፈፍ እና መሰል አሰቃቂ ድርጊትን አውግዟል። የሸዋ ጠቅላይ ግዛት እዝ ቃል አቀባዩ ፋኖ አበበ ሙላት ለሮሃ በ ላከው መግለጫ እንዳሳወቀው አማራ ከጣሊያን ወረራ ጀምሮ ማለትም ካለፉት 50 ዓመታት በተለያዩ ጊዜያት ማንነቱን መሰረት ያደረጉ አሰቃቂ ጭፍጨፋዎች ሲፈጸሙበት እንደቆዩ አንስቷል። የአገዛዙ ጡት ቆረጣ የጄኖሳይድ አላማ እንዳለው ተጨባጭ ማሳያ ነው። ጥቅምት 8 2018 ዓ.ም የአማራ ህዝብ በፋሽስት ጣሊያን ለኳሽነት ማንነት ተኮር ጥቃት ከተከፈተበት መቶ ዓመታት ለመቆጠር ትንሽ ዓመታት ብቻ ናቸው የቀሩት። በዚህ አንድ ክፍለ ዘመን ባስቆጠረ የማጥላላት የመፈረጅ፣ የማግለል፣ የማፈናቀልና የመግደል ጥቃት ለአእምሮ የሚሰቀጥጡ የሰብአዊ ድርጊቶች ተፈጽመዋል። በፋሽስት ጣሊያን የተፈጸሙት ሳይካተቱ ባለፉት አምስት ዓመታት አማራ በማንነቱ እየተለየ ከተፈጸሙበት የጅምላ ጥቃቶች መካከል ንጹሃን መጋዘን ውስጥ ተቆልፎባቸው እሳት ተለቆባቸዋል። እርግዞች በስለት ተቀደው ጽንሳቸው እንዲወጣ ተደርጓል። ጡት የሚጠቡ ሕፃናት ተገድለዋል። ሰዎች እንደ በግ ከአንገታቸው ታርደዋል። እንደ ታደናውሬ ተዘቅዝቀው ከተሰቀሉ አስከሬኖች ጎን ሰዎች ፎቶግራፍ ተነስተዋል። አማራ መሬታችን ላይ አይቀበርም ተብሎ ቀብር እንኳን ተከልክሏል። ይህን ሁሉ የምናስታውሰው ለበቀል ግብዓት እንዲሆነን ሳይሆን ስለ ዘረኝነት አደጋ ማስተማሪያ እንዲሆን ነው። ከታሪክ የማይማር የታሪክን ስህተት እየደጋገመ ይኖራልና ይህ ሁሉ የዘመናችን ግፍ የተፈጸመው ከመቶ ዓመታት በፊት በታሪክ ደረሰብን ለሚባለው በደል መሆኑ የትራጀዲውን ደረጃ በእጅጉ ከፍ የሚያደርግ ነው። የጥላቻ ፖለቲካ ነጋዴዎች ከመቶ ዓመት በፊት ተፈጸመ ለሚሉት ምናባዊ በደል አማራን ላለፉት ሐምሳ ዓመታት እያስከፈልነው ነው ከሚሉት የደም ካሳ ባሻገር የምናባዊ በደላቸው ተምሳሌት ነው የሚሉትን አኖሌ ሐውልትን አቁመውለታል። ይህ ሐውልት ተፈጸመ ለሚባለው ምናባዊ ጡት ቆረጣ ተጨባጭ ማስረጃ እንዳልተገኘለት የታሪክ ተመራማሪዎች ያረጋገጡት በመሆኑ መገንባት ያልነበረበት ቢሆንም ወይም በስህተት ቢገነባም እንኳን መፍረስ የነበረበት ቢሆንም ዓላማው መጀመሪያውንም ቢሆን ታሪክ ሳይሆን አማራን ኢላማ ያደረገና ጄኖሳይድ መቋጫው የሆነ ብቀላል ለአዲሱ ትውልድ ማስተማር በመሆኑ እስካሁን ድረስ ቆሞ ይገኛል። ሆኖም ግን ይህን የምናስታውሰው ለበቀል ሳይሆን ከታሪክ በመማር ደግሞ እንዳይፈጸም ነው ሲል ፋኖ አበበ ተናግሯል። አገዛዙ የአማራን ሴቶች በወሎ፣ በሸዋ፣ በጎጃምና በጎንደር ጡታቸውን ቆርጧል ሲልም ገልጸዋል። በዚህም በጎጃም በፋኒት የአለም ዋሴ፣ በወሎ በፋኒት ትዕግስት ወዳጅ፣ በጎንደር በፋኒት መቅደስ ተስፋይና በሸዋ በፋኒት ቃል ኪዳን ነገደ ላይ የተፈጸመው ጡት የመቁረጥ ተግባር በመላው የሰው ዘር ላይ የተፈጸመ አረመኔያዊ ወንጀል ነው ብሏል። በጦር ሜዳ እየተሸነፈ የተቸገ የተቸገረው አገዛዙ ህዝብን ከህዝብ ለማጋጨትም እየተነሳ ነው ያለው ፋኖ አበበ። የጠቅላይ ግዛቶቹ ማለትም በጎጃም በፋኒት በአለም ዋሴ፣ በወሎ ቤት አማራ በፋኒት ትዕግስት ወዳጆ፣ በጎንደር በፋኒት መቅደስ ተስፋዬ እና በሸዋ በፋኒት ቃል ኪዳን ነገደ ለምናባዊ ጡት ቆረጣ ምላሽ እንዲሆን ተደርጎ የተፈጸመባቸው ጡት ቆረጣ በአማራ ላይ ብቻ ሳይሆን በመላ ኢትዮጵያውያንና የሰው ልጆች ላይ ሁሉ የተፈጸመ አረመናዊ ወንጀል ነው። ድርጊቱ አገዛዙ የጄኖሳይድ ዓላማ እንዳለውም ግልጽ ማሳያ ነው። ይህ አረመኔያዊ ድርጊት በተጨባጭ ስለመፈጸሙ በምስል ቀርቦም እያለ በአገዛዙ በኩል ምንም ትንፍሽ አለመባሉ ነገሩን ለማባባስ ነው በሚል ነው ብሎ ካለ በእጅጉ ተሳስቷል። በጦር ሜዳ እየተሸነፈ የተቸገረው አገዛዙ በአንድ በኩል ህዝብን ከህዝብ ጋር ለማጋጨትና ለመከፋፈል፣ በሌላ በኩል ፍርሃትን እንደ ስነ ልቦና መሳሪያ ለመጠቀም እየሞከረ ስለመሆኑ የሚከተሉትን እውነታዎች በማየት መረዳት ይቻላል። አንደኛ፣ ድርጊቱ በተለያዩ ቦታዎች በተመሳሳይ መንገድ መፈጸሙ በእቅድ መፈጸሙን በተጨባጭ ያረጋግጣል። ሁለተኛ፣ ዕቅድ ካለ የሚያስፈጽም አካል እንደሚኖር በግልጽ ይታወቃል። ሶስተኛ፣ ድርጊቱ በፋኖ አባላት ላይ ብቻ የተፈጸመ በመሆኑ ፈጻሚው አካል መንግስታዊ ኃይል መሆኑን ያሳያል። አራተኛ፣ በድርጊቱ በህብረተሰብ ውስጥ ሊቀሰቀስ የተፈለገ የበቀል ስሜት እንዳለ ከአኖሌ ሐውልት ተምሳሌትነት መረዳት ይቻላል። አምስተኛ በድርጊቱ በፍርሃት ተሸማቆ ስሜቱ እንዲሰበር የተፈለገ ማህበረሰብ እንዳለም በቀላሉ መረዳት አይከብድም። አገዛዞች በውድቀታቸው ዋዜማ በሚያደርጉት መፈራገጥ ብዙ ወንጀሎችን እንደሚፈጽሙ በታሪክ የተረጋገጠ ቢሆንም ይህኛው ድርጊት ግን አዲስ ቅዠት፣ አዲስ ዝቅታ ወይም ሎው ፖይንት መሆኑ ምንም ጥርጥር የለውም። የአማራ ሕዝብም ሆነ ፋኖ አገዛዙ ባዘጋጀው ወጥመድ ውስጥ ገብተውና በበቀል ስሜት ተነሳስተው የሚፈጽሙት የታሪክ ወንጀል ስህተትና ጠባሳ ፈጽሞ የለም የምንለው በልበ ሙሉነት ነው። የኢትዮጵያ ታሪክ የአማራ ሕዝብ የሰከነ ስለመሆኑ ምስክር ነው። ከአማራ ብራክ የወጣው ፋኖም ገና ሶስት ዓመታት እንኳን ያልሞላው ቢሆንም ከዕድሜው በላይ የሰከነ መሆኑን በየዕለቱ እያስመሰከረ ይገኛል። ጡታቸው የተቆረጡትን ሰማዕቶቻችንን በሚመለከት እንደ አማራም እንደ ፋኖም ፍትህ እንጠይቃለን። ለፍትህ እንተጋለን። ፍትህም እናስከብራለን። በዚህ ወንጀል ተሳታፊ የሆኑ ሁሉ በህግ ይጠየቃሉ። ይህን ሳናረጋግጥ ትግላችን አይቆምም። ለዚህ የተቀደሰ ተግባር መላ ኢትዮጵያውያንና የዓለም አቀፉ ማህበረሰብ፣ የሰብአዊ መብት ተሟጋች፣ የሰብአዊ መብት ተቋማት፣ የፖለቲካ ድርጅቶች የዓለም አቀፍ ተቋማትና የውጭ መንግስታት ከጎናችን እንዲቆሙ ጥሪ እናቀርባለን። የአገዛዙ ጦር በጎጃም ቀጠና ንጹሐንን የጨፈጨፈበትን የድሮን ጥቃት ሲፈጽም የፋኖ ኃይሎች ደግሞ ውይይትና ድል ያደረጉበትን ውጊያ ቀጥለዋል። የአብይ አህመድ አገዛዝ በሁለት ቦታዎች ላይ የድሮን ጥቃቱን ያደረሰ ሲሆን ጎጃም አገው ምድር፣ እንጅባራ አቅራቢያ ልዩ ስሙ አሰም ተራራ፣ ሐሙሲት ቀበሌ ላይ በንጹሐን አርሶ አደሮች ላይ ጉዳት አድርሰዋል። በተመሳሳይ ሁኔታ በባህር ዳር ዙሪያ ወረዳ ደህና ማርያም ቀበሌ ውሃ በመቅዳት ላይ የነበሩ ሶስት ታዳጊዎችና ቆሎ እየቆላች የነበረች የሃያ አምስት ዓመት ወጣት ወረቀት አበጀና የአንድ ዓመት ህጻ ሰዎች በድሮን ጥቃት ህይወታቸው አልፏል። በሌላ የአውደ ውጊያ መረጃ ደግሞ አፋብሃ ምስራቅ አማራ ሚኒሊክ እዝ የውርጌሳውን ምሽግ በቦምብና በብሬን በማፍረስ ሁለት ሰዓት ባልሞላ ኦፕሬሽን ከሀያ በላይ የጸረ አማራው ብልጽግና ቡድን ወታደርን ሙትና ቁስለኛ አድርገውታል። የፋኖ አባላቱ በአሁኑ ሰዓት አገዛዙ አስክሬን ፀሐይ እንዳይመታው ና አሞራ እንዳይበላው የአካባቢው ማህበረሰብ አስተባብረው እያስቀበሩ ነው። ሙትና ቁስለኛ ከተደረጉት በተጨማሪ ከ አስራ አምስት በላይ ወታደሮች ተማርከዋል። በተመሳሳይ በመቄት ወረዳና አጎራባች አካባቢዎች በተበታ አተና አደረጃጀትና መዋቅር የነበሩ ፋኖዎች የአማራ ፋኖ ብሔራዊ ኃይል ምስራቅ አማራ ቀጠና ሚኒሊክ እዝ የስትራቴጂክ ጉዳዮች መምሪያ ኃላፊ አርበኛ አራጋው ያለውና የዙ ፖለቲካ መኮንን መምር ጋሻው ሙልጌታ በተገኙበት ጥቅምት ሰባት ሁለት ሺ አስራ ስምንት አመተ ምረት በጥንታዊቷ ባለቀደምት ታሪኳና ስትራቴጂክ የጦር ቦታ በሆነችው ደብረ ዘቤጥ ባደረጉት ውይይት አንድነታቸውን አብስረዋል። በቀጣይ ያደረጃጀቱን ስያሜና የአመራር መዋቅሩን ሰርተን ይፋ የምናደርግ ይሆናል ብለዋል። እንዲሁም የአፋ ባሀ ምስራቅ አማራ ቀጠና ሚኒሊክ እዝ ዘመቻ መምሪያ ምክትል ኃላፊ የሆነው ኮረኔል ፈንታው መኩዬ ከመካነ ሰላም ኢንጂነር ደሳለኛ አሰፋ ክፍለ ጦር ሰራዊት ጋር ባደረገው ስብሰባ ላይ የምርኮኛ አያያዝን በተመለከተ ትእዛዝ ሰጥቷል። ምርኮኞችን ዓለም አቀፍ ህግ በሚደነግገው መሰረት ሰብአዊ በሆነ አግባብ መያዝ ይገባል ያለው ኮረኔል ፈንታው መኩዬ በምርኮኛ አያያዝ ዙሪያ ከአሁን ቀደም እዙ ውጤታማ ስራ መስራቱንም አስታውሰዋል። ምርኮኞችን ተንከባክበንና ጠብቀን ለቀይ መስቀል አስረክበናልም ብሏል። ኮረኔሉ ከጠላት ጋር በማበር ህዝባቸውን እየ እየተወጉ ያሉ ባንዳዎች እስካሁኑ ይብቃ ብለው ወደ ወገን ሲመጡም አስፈላጊውን ክብካቤና ድጋፍ እንዲደረግላቸው አዘዋል። ኮሎኔል ፈንታው መኩዬ ማለት የአማራ ልዩ ኃይል አባይ ክፍለ ጦር አዛዥ የነበረ ጀግና ነው። ልዩ ኃይሉ ሲፈርስ የሰሜን ወሎ ዞን ሰላምና ጸጥታ መምሪያ ኃላፊ አድርገው ሹመውት የነበረ ሲሆን ወዲያው ቻው ብሏቸው ወደ ፋኖ መግባት መቻሉን ልብ ይሏል። ይህ እንዲህ እንዳለ የአማራ ክልል ኮሚኒኬሽን ቢሮ ኃላፊ በሚል ራሱን የሚጠራው መንገሻ ፈንታው ትናንት ለኢትዮጵያ ፕሬስ ድርጅት ከፋኖ ጋር እየተደራደርን ነው በሚል የሰጠውን አስተያ ከሚዲያው ገጽ ላይ እንዲጠፋ መደረጉ እያነጋገረ ነው። አገዛዙ ይህን ልጥፍ ለምን እንዳነሳው እስካሁን የታወቀ ነገር የሌለ ሲሆን ከፋኖ ጋር ስለሚደረግ ድርድር እንዲወራ ፍላጎት እንደሌለው ማሳያ ነው የሚል ትችትም እያስተናገደ ነው። አገዛዙ በንጹሀን አማራዎች ላይ እገታ እየፈጸመ ያለው ራሱ መሆኑን በፋና ቴሌቪዥን በኩል አረጋገጠ። በአማራ ክልል የፋኖ ትግል ከመጀመሩ በፊትም ሆነ አሁን ትግሉ እየተካሄደ ባለበት ወቅት ከፍተኛ ገንዘብ የሚጠየቅባቸው የግለሰብ እገታዎች ይካሄዳሉ። እነዚህ እገታዎችን በሚመለከት የክልሉ ህዝብም ሆነ የፋኖ ኃይሎች እገታዎቹ የሚፈጸሙት አገዛዙ በፋኖ ስም ባሰማራቸው ዘራፊ ቡድኖች እና በራሱ መዋቅር ስር በሚመራቸው የጸጥታ ኃይሎች መሆኑን ሲናገሩ ሰንብተዋል። በከተማው በቀደ በቀደመው ጊዜ የነበረው የእገታና ሌሎች የወንጀል ድርጊቶች አሁን ላይ መሻሻል ማሳየቱንና በዚህ ተግባር ላይ የተሳተፉ ሀምሳ ሁለት የጸጥታና የፖለቲካ አመራሮች በህግ ተጠያቂ እንዲሆኑ ተደረጉ የሚል ዜና ተሰምተዋል። ከዚህ ቀደም አንድ የጸጥታ ኃይል ጎንደርን እያመሰ ከሚገኘው ኃይል ውስጥ የእኛው ሚሊሻና አድማ በታኝ አለበት፣ በእገታ ሀብት እያካበቱ ያሉ ብዙ ናቸው ብለው ሁኔታውን አስረድተው ነበር። ሆኖም በወቅቱ ዘገባው ውሸት እንደሆነና የከተማውን ስም ለማጥፋት የተቀናበረ ሴራ መሆኑን በወቅቱ ካድሬዎች ተናግረው ነበር ነበር። ጎንደር ከተማ ውስጥ እገታና ሌሎች ወንጀሎችን ከሚፈጽሙት አካላት ውስጥ በዋነኝነት ከተማ ውስጥ ያሉ አንዳንድ አድማ በታኝና የሚሊሻ አባላት እንደሚገኙበት በተለያዩ አካላትም ሲነገር ነበር። ሆኖም ብልጽግና ይህን አሳፋሪ ተግባሩን በፋኖ ለማላከክ ቢሞክርም ህዝቡም ሆነ የፋኖ ኃይሎች የድርጊቱን ፈጻሚ አሳምረው ስለሚያውቁ አገዛዙን ሲኮንኑ ኖረዋል። ታዲያ በዛሬው ዕለት በአገዛዙ ልሳን ፋና ቴሌቪዥን በኩል የተሰራጨው መረጃም ይህን የህዝቡንና የፋኖን እውነት የሚያስረግጥ የብልጽግናን ቅሌት የሚያጋልጥ ሆኗል። በዛሬው እለት በጎንደር ከተማ በእገታና በወንጀል ድርጊቶች የተሳተፉ 52 የጸጥታና የፖለቲካ አመራሮች ይዤ በህግ ተጠያቂ አድርጌያለው ሲል የብልጽግና ክንፍ የሆነው የጎንደር ብልጽግና አሳፋሪ ተግባሩን አጋልጧል። በወቅቱም ህዝቡ ያለው የምታግቱን እናንተ እንጂ ልጆቻችን ፋኖች አይደሉም ነበርና ወንጀሉን ራሱ ፈጻሚው ማመኑ ህዝቡ እንዲጠነቀቅ ይረዳዋል የሚል አስተያየት አሰጥቷል። ኤርትራ አንድነትን የሚጥሱ አደገኛ ሙከራዎች እንደምትቃወም በገለጸችበት ዕለት ብልጽግና ያደራጀው ታጣቂ ቡድን ወደ አሰብ አቅጣጫ እንቅስቃሴ ማድረጉ ተነገረ። ኤርትራ የተሰሉ የጂኦፖለቲካዊ ጥቅሞችን ለማሳካት በማሰብ የሀገራትን ሉዓላዊነትና የግዛት አንድነት የሚጥሱ አደገኛ ሙከራዎችን በጽኑ እንደምትቃወም አስታውቃለች። ይህ መግለጫ የተሰጠው የኤርትራ የተባበሩት መንግስታት ድርጅት ቋሚ ተወካይ ሶፊያ ተስፋ ማርያም በኡጋንዳ ካምፓላ በተካሄደው የገለልተኛ ሀገራት ንቅና የሚኒስትሮች ጉባኤ ላይ ባደረጉት ንግግር ነው። ምንም እንኳን አምባሳደር ሶፊያ በንግግራቸው ውስጥ የኢትዮጵያን ስም ባነሱም የቃላት አጠቃቀማቸውና የመግለጫው ይዘት በወቅታዊ የቀይ ባህርና የአፍሪካ ቀንድ ውጥረት አንጻር በቀጥታ በኢትዮጵያ የባህር በር ጥያቄ ላይ ያነጣጠረ እንደሆነ የፖለቲካ ተንታኞች ይገልጻሉ። ተወካዩዋ በመግለጫቸው ኤርትራ እነዚህን መሰረታዊ መርሆች የሚጥሱ ማንኛቸውንም አደገኛ ሙከራዎች በጽኑ ትቃወማለች ምክንያቱም እነዚህ ሙከራዎች ከዚህ በፊት ታይቶ የማይታወቅ ቀጠናዊና ዓለም አቀፋዊ አለመረጋጋትን ያስከትላሉ ብለዋል። የኤርትራ አቋም ኢትዮጵያ ከሶማሌላንድ ጋር የወደብ ስምምነት መፈራረሟን ተከትሎ በቀጠናው ከተፈጠረው ውጥረት ጋር በቀጥታ የተያዘ መሆኑ ይገመታል። ኤርትራ ከዚህ ቀደምም የሶማሊያን የግዛት አንድነት እንደምትደግፍ ስትገልጽ መቆይቷ ይታወሳል። አምባሳደር ሶፊያ አክለውም ኤርትራ ትልቅም ይሁን ትንሽ የሁሉም ሀገራት ሉዓላዊ መብቶች፣ ነጻነት፣ የግዛት አንድነትና የውሳኔ ሰጪነት ስልጣንን እንዲከበር አበክራ እንደምትሰራ ገልጸዋል። ይህ መግለጫ ኤርትራ በኢትዮጵያ የባህር ር ፍላጎት ዙሪያ ያላትን ጠንካራ ተቃውሞ በዓለም አቀፍ መድረክ ላይ በይፋ ያሳየችበት ክስተት መሆኑን አስተያየት ሰጪዎች ይናገራሉ። በሌላ በኩል ወደ አሰብ ከፍተኛ የሆነ ኃይል መንቀሳቀሱ ተነግሯል። የኤርትራን መንግስት ለመዋጋት በሚል በብልጽግናው ኃይል እየተደገፈ በትጥቅ የሚንቀሳቀሰው የቀይ ባህር አፋር ዴሞክራሲያዊ ድርጅት አለኝ ያለውን ጦሩን ወደ አሰብ አቅጣጫ ማንቀሳቀሱን የሚያሳይ ምስል ለቋል። በዚህ ጉዳይ ላይ የኤርትራ መንግስት የሚሆን የብልጽግናው አገዛዝ የዜና እስከተጠናከረበት ሰዓት ያሉት ነገር የለም። እንዲሁም